እርግጥ ነው በሚያልቀው ገንዘባችን በሚጠፋው ገንዘባችን በባንክ ያከማቸነው ገንዘብ ሊያልቅ ይችላል። በንፋስ ሊወድቅ፣ በሳት ሊቃጠር፣ በመሬት መንቀጥቀጥ፣ በመሬት መንሸራረጥ ድሃ እንሆናለን። በገንዘባችን ምድራዊ ደስታ እናገኛለን ብለን ብንል ምድራዊ ገንዘብ በሙሉ የሚንሸራተት ነው። ሩቅ አገር ነው፣ ሄ ነው፣ ከሩቅ አገርም ደግሞ ብዙ ዘመን ነው ቆይቶ የመጣው። ምናልባት ትዕግስት እየሰጠን፣ ጊዜ እየሰጠን፣ በትግስት እየጠበቀን ነው። ኃጢአት እየሰራን፣ በደል እየሰራን ከእግዚአብሔር የሚለይ ከመንፈሳዊ ስራ የሚያወጣ ከአገልግሎት የሚያወጣ በጣም ብዙ ኃጢአት እንሰራለን። ተደብቀን፣ ጨለማ ተገን አድርገን፣ በር ዘግተን፣ ሰው ያይኛል አያየኝም ሳንል የምንሰራው ብዙ ክፉ ነገሮች አሉ። በወጣትነት ዘመናችን እንድንሰራ ድል ሰጥቶናል። በእርግናችን ዘመን እንድንሰራ ድል ሰጥቶናል። በጎልማስነታችን ወራት፣ በእርጅናችን ወራት እንድንሰራ ጊዜ ሰጥቶናል። አንዳንዶቻችን በወጣትነታችንም የለንም፣ በጎልማስነታችን ዘመንም የለን፣ በእርጅናችን ዘመንም የለን። ከእግዚአብሔር የተለየ ህይወት ነው ያለን ብዙዎቻችን። እዚህ ያደረሰን እድሜ የሰጠን ጊዜ የሰጠን በሰጠን መክሊት እንድናገለግል እግዚአብሔር በትዕግስት ይጠብቀናል። ቶሎ አይፈርድብንም። ይሄ ሰጥች ባለን አይነጥቀንም።